ቤት እንዳልክ የቅኔ እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ተወጃለሽ፣ እሱ ደግሞ አንቺን ይወዳልኝ። እንግዲህ ህይወት እንደዚህ እያለች ተቀጥላለች። እንዳል በጣም ተናፍቀ ነበረ። ዛሬ ስላየነህና እንግዲህ ቪዲዮ ይሁን እንደዚህ ዝም ብሎ ፖስት ይሁን ብቻ እንግዲህ ስለ ፖስተ ስላየ ነው በጣም ደስ ብሎናል። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንግዲህ ይህ እንዳልክና የሄሉ አድናቂዎች በጣም በጣም ነው የማመሰግናቸው በጣም እወዳቸዋለሁኝ። ነው እንዳልክ መኪና ከገጨው በኋላ እንግዲህ ትንሽ ጠፋ እያለ እየመጣ ነው። ያው ድሮ እሱም ተለተለው አይመጣም ማለት ነው እና ዛሬ እንግዲህ ያው በጣም ቅኔው ተመችቶኛል። አዎ አንዳንዴ ህይወት እንደዚህ ናት። እኛ የምንወደውን ሰው እሱ ላይወድን ይችላል። እሱ ደግሞ እንግዲህ ያው ሌላ ሰው ይወዳል። አሁን መሰለን እንዳልክ ሄሉን ይወዳታል። ሄሉ ደግሞ ሌላ ሰው ተወዳለች፣ አይደለም። እሱ ደግሞ ሄሉ የኔ የሚወዳ ሰው አለ። እና ህይወት እንደዚች እያለች ነው የምትቀጥል። እና ለማንኛውም ያም ሆነ ይህ እንዳልክና ሄሉ ያው አንድ እንደሚሆኑ በተስፋ ሁላችንም እንጠብቃለን። ሁላችንም እኔ እንጃ በጉጉት ነው የምንጠብቃቸው ማለት ነው። በጣም ነው የሰው ፍቅር እያየነ ነው በእንዳልክ ቤት። በተለይ እንዳልክና ሄሉ መቼም ቢሆን ለያዩ ማንድ ላይ ኖ ልነባካችኛ እየጠበቅነ ነው የሚል ኮሜንት በተደጋጋሚ አነባለሁኝ። እንዳልክ ተለተሎ ቪዲዮ ስለማይለቅ እንደገና ሁለተኛ ደግሞ በቃ ከሄሉ እግር ስር ሂዶ አሁን ሄሉ እንግዲህ ያለችበትን ጉዳይ ሁላችንም እያየነ ነው። ሂዶ አበባ ይዞ ከጉልበቷ ስር ወድቆ ሁለተኛ በቀይ ቅርቤ እኔን እየፈተንሽ ነው እባክሽ ብሎ ይቅርታ ቤት ጠይቃት፣ ያው ታርቀናል ብሏልኝ እሱ ቢሆንም ደግሞ በቃ በቪዲዮ አውሮ ቢመጡልንና መጨረሻውን እኛ ማየት እንፈልጋለን። እና እንዳልክዬ ብቻ እንግዲህ ህይወት እንደስችያሽ ነው የምትቀጥል በነገራችን ላይ። እና አይዞህ ተስፋ አትቁረጥ። አሁን አንተ ያለብህ ነገር ምን መሰለህ፣ ሄሉ እንደዚያ እየሆነች እያለቀሰች እየተጎዳች እያያሀት ስለሆነ ከጎኗ ብትቆም፣ እኔ አለሁልሽ ብትላት በጣም ደስ ይላታል። ከዚያ በኋላ ምን እንደሚፈጠር እናያለን። እነ ያብነ ማናቸው አብሯቸው ያሉ? እንዴ ለካም ሄሉ እየሰዋላት እንዴ! እንደዚህ ብለው እንደዚህ የጣሏትን አንተ ብታነሳት በጣም ደስ ይለናል። እና እንዳልክ ብቻ እንግዲህ እንጠብቅሃለን። ዛሬ ግን ቢዶ የሚለቅ ይመስላችኋል ወይስ እንዲው ይህን ብቻ ጽሁፍ ነው ያሳወቀና? እንግዲህ ጠብቁኝ አላለም። ይሄን ፖስት ብቻ ነው ያደረገ ማለት ነው። ለምን አንዳንዴ ፍቅር በጣም ሀያል ነው። ፍቅር በጣም አስቸጋሪ ነው። ሄሉዬ ባክሽ ወደ እንዳልክ ተመለሽ። አየሽ እሱ በጣም አሻግሮ እያየሽ ነው፣ በሩቅ እያየሽ ነው። ግን አንቺ ፊት አልሰጠሸውም። አንቺ በቃ ምንም ነገር ዘወር ብለሽ አላየሽውም እና ወደ እንዳልክ ተመልከች እባክሽ፣ ሂጅለት ብዙ ሰውም ያንቺና የእሱን ቅርብ ርቦች በጣም ይፈልጋልኝ እና እንግዲህ እንዴት እንደውም ብቻ አናውቅም። ዛሬ እንዳልክም ብቻ ስላየሁት በጣም ደስ ብሎኛል። ይሄ ሄሉዬም እንግዲህ ከእነ ያቡ ጋር በጣም እየተጣላች እየተጎዳች እየለቀሰች ነው። እኛ ሄሉዬ በጣም የዋህ ናት። በጣም ሲበዛ ሲበዛ የዋህ ናት። እኔ ብቻ አላውቅም ለምን ነው የዋህ የምላት። እናንተ እንደምታዩት ልክ ፍቅርን እንደ ጉንፋን ነው የምታረገው። ከሆነ ሰው ጋር ስሰራ ተሎ ብሎ ፍቅር ይይዛት አለበት ወይስ እንዴት ልበል? ከሄዱ በኋላ ደግሞ ትጎዳለች፣ የኔ ቀጫጫ ማለት ነው። የኔ ዋ ቢሆንም ግን ያንቺ ልክሽ እና ትክክለኛ ባልሽ፣ ትክክለኛ ፍቅረኛሽ እንዳልክና እንዳልክ ነው። እንዳልክንኛ በጣም ብዙ ጊዜ ስለምናውቀው ሴት ልጅ አይጎዳም። ሴት ልጅ እንደዚህ አያመናጭቅም። የሆነ ስራም ከሆነ በስነ ስርዓቱ ነው የሚሰራ። ፍቅረኛ ከሆንም እንደዚህ ሴት ልጅ በጣም እንዲሁም ለሴት ልጅ ተቆርቋሪ ነው። እናንተ ወደታች ታች እንዲሁም ሁለት ዩቱብ ነው ምስል ያሉ ነው ዩቱቡን ወደ ታች ወረድ ብላችሁ ብታዩት የሚሰራው ስራ በጣም ጉሩም ጉሩም ነው። ለማንኛውም እንግዲህ እንዳልክ ሁላችንም ከጎንህ ነን እንጠብቀሃለን ከሄሉ ጋር አንተም ከሄሉ ጎን ብትቆም እና ሄደህ የሄሉዬን ያለሁልሽ ብትላት እሷም ደስ ይላታል ማለት ነው። እና ቤተሰቦች ላይክና ሸር ሰብስክራይብ እያደርጋችሁ ስለምታበረታቱ በጣም አመሰግናለሁ። ቪዲዮ ከተለቀቀ ደግሞ እንግዲህ ዳግመኛ ደስታችን የምንገልጽበት ይሆናል። እናንተ በጣም ነው ሄሉና እንዳልክን የምትወዷቸው። እኔም በጣም ነው ደስ የምትለኝ ሄሉዬ፣ የኔ ቀብራራ፣ የኔ የዋህ እና እንጠብቃችኋለን።